ታዛ እሺ ታዛ ነው እየሰማችሁ ያላችሁት። ሌላው የምናነሳው መረጃ ከትራፊክ አደጋ ጋር እየያዛል ብለናል። አሁን እኛ እግረኞች ነን ስለዚህ የሚያሽከረክር ሰው ጉዳይ ጉዳያችን አይደለም ልንል አንችልም። አሽከርካሪዎች ነን የእግረኞች ጉዳይ ጉዳያችን አይደለም ማለት አንችልም። ሁለታችንም በአንድ ጎዳና ላይ ህይወት እስከቀጠለ ድረስ፣ እስከተንቀሳቀስን ድረስ እንገናኛለን። ልዩነት የሚሆነው ማን ጥቃት አደረሰ ወይም ጉዳት አደረሰ ማን ጉዳቱ ሰለባ ሆነ የሚለው ነው። በአንድም በሌላም እንገናኛለን እንደውም በሌላው አለም እግረኛ መሆንሽ የትራፊክ ህጎችን እንዳታቂ አያደርግም የትምህርት አካል ነው የሚሆነው ወይም የግንዛቤ ደረጃሽ አንዱ መታያ እሱ ይሆናል ከትምህርት ቤት ጀምሮ እዚህም ሀገር አሁን ተጀምሯል በጥቂቱ እንዳለን የአደጋ ተጋላጭነት ግን አጥጋቢ ነው ብለን አናስብም የቱ ጋር ነው እግረኞች መሻገር ያለባቸው የቱ ቦታ ላይ ሳናወራ እንግባባለን በሚለው ላይ ገናነን ግን አሁን በወጣው የዘንድሮ ሪፖርት ውስጥ ያው ላለፉት አመታትም አፍሪካ ቀዳሚዋ ናት በትራፊክ አደጋ። የትራፊክ አደጋ ሲባል በጣም ብዙ ነገሮችን አብሮ ይይዛል። ተሽከርካሪው ላይ የሚደርሰው ጉዳት፣ መሰረተ ልማት ላይ ያለው ጉዳት፣ እንደ ማህበረሰብ በኢኮኖሚ ያለው ተጎጂነት፣ ከዛ ባለፈ አካል ላይ ህይወት ላይ የተባለ ሪፖርቶች ይወጣሉ። ኢንሹራንሶችም ሪፖርት የሚያደርጉት ነገር አንዱ ነው። የትኞቹ ጉዳቶች በኢንሹራንስ ተሸፈኑ፣ የትኞቹ ብዙ ወጪ ያስከተሉ የሚለውም ሌላው ታሳቢ የሚደረግ ነው። ከመቶ ሺህ ሰዎች ውስጥ ነው የሚያሰላው እና ፐር ሀንድሬድ ታውዘንድ በሚል ስሌት ውስጥ አስራ ስድስት ነጥብ ሰባት በመቶ ሰዎች አንድ መቶ ሺህ ሰዎች ቢኖሩ አስራ ስድስት ነጥብ ሰባት በመቶ ተብሎ በፐርሰንት ለአፍሪካ ተሰጥቷል። ከዛ ውስጥ የኢትዮጵያን ስናይ ሀያ ስምንት ነጥብ ሁለት በመቶ ብሎ እንግዲህ ማስላት ነው። ከመቶ ሺዎች ውስጥ ስንት ሰዎች በአመት የትራፊክ አደጋ ሰለባ ይሆናሉ የሚለው ይሄ። ያልተመዘገቡ በተለያየ መንገድ ሪፖርቱ ወደ ማዕከላዊ አሁን ይሄን ሪፖርት ወደሚያወጡት ተቋማትና ግለሰቦች እጅ ላይ አለመግባቱን ታሳቢ ያደረገ ሊሆን ይችላል። በዚህ ፍቃድ የምናወራቸው አደጋዎች ይኖራሉ። ትናንትና እዚህ ቦታ ላይ መኪና ተገልብጦ እንልና መኪና ተገልብጦ ምን ምን ምን ጉዳት አደረሰ፣ እድሜያቸው፣ ጾታቸው፣ የትምህርት ደረጃቸው እነኚህ ሁሉ በጥልቀት ዘርዝሮ በማየት ውስጥ ትንሽ ችግሮችም አሉ። ሪፖርት ሳያደርጉ ጉዳታቸውን ይዘው ወደ ቤታቸው የሚገቡ ሰዎችንም ታሳቢ እናደርጋለን። ባለንበት ሆነን ደግሞ የሪፖርቱን ሁኔታ ሪፖርት ለማድረግ የአይንማኝ ማኝ የሲሲቲቪ አንዳንዴ ማህበረሰብ እንደ ልቡ ይንቀሳቀስበታል ማንልበት ሰዓት እና ቦታ ሲሆን ይሄንንም ሪፖርት ይወስዳሉ። ምን አጋጥሞ ነበረ አደጋው የተከሰተው ሲባል ሌሎች ያደጉ ሀገራት ላይ እማኞች ባይኖሩም ቴክኖሎጂዎች እማኞች ይሆናሉ። ስለዚህ እሱን እንደ ማጣቀሻ አድርገው ያስቀምጡታል። ያም ሆነ ይህ ግን አንድ ነጥብ ሁለት ሚሊዮን በላይ ሰዎች በመላው ዓለም ጉዳት የሚደርስባቸው ናቸው፣ ህይወታቸውን የሚያጡ ናቸው ማለት አስደንጋጭ ነው። ነገ የኔ ተራ ነው ብሎ ሰው እንዲፈራ እና በስጋት ውስጥ እንዲንቀሳቀስ የሚያደርግ ነው። ቅድም ባልነው አፍሪካ ተጋላጭ ናት፣ ከአፍሪካም ደግሞ ኢትዮጵያን የመሳሰሉ ሀገራት። ለምሳሌ ከአፍሪካ ኢትዮጵያ፣ ኢኳቶሪያል ጊኒ፣ ግብጽ፣ ጅቡቲ ያለ በደረጃ ዝርዝሯቸዋል። እንደነኛ አይነት ቦታዎች ላይ ደግሞ የበለጠ ምጣኔው ከፍ ይላል ከተባለ ምን እየሆንን ነው ብለን መጠየቅ ያስፈልጋል። በእርግጥ ተሽከርካሪ መጠኑ ጨምሯል። የሰዎች እንቅስቃሴ እንደዛው ራሱ ትራንስፖርትን የመጠቀም እድላችን ከፍ ማለቱ፣ መሰረተ ልማት ዘምኗል ሲባልም መሰረተ ልማት ከመዘመኑ ጋር እኩል የዘመነ ያጠቃቀም ግንዛቤ ከሌለም አንዱ አጋላጭ ይሆናል። ለዚህ ማሳያ የሚደረገው ለምሳሌ በተባበሩት አረብ ኤሚሬትስ እና ኢስተርን ሜዲትራኒያን ብሎ ያስቀመጠው ውስጥ ዘመናዊ የሆኑ መሰረተ ልማቶች ይኖሩና ስራንም ህይወትንም ለማሸነፍ ወደ ተለያየ ቦታ እንሄዳለን የሚሉ ሰዎች መዳረሻቸው ሲያደርጉት ልክ እንደ ነዋሪው ያ ግንዛቤ እንዳለው ያ ኢኮኖሚ እንዳለው ሰው መሰረተ ልማቱን መጠቀም ካልቻልሽ በእነሱ መሰረተ ልማት ላይ ተጋለጭ ተኛልሽ ስታሽከረክሪም፣ በእግርሽም ስትጠቀም ይህም ሌላ ማጣቀሻ ሆኖ መጥቷል። ግን ደብሌችዎ ወይም የዓለም ጤና ድርጅት አደጋ እስካላቆመ ድረስ ለትራፊክ አደጋ አሁንም ማውራት አለብን። በሚል በደንብ ጫን ብሎ ሪፖርት አድርጓል። ቁጥሩንም ሪፖርት ሲያደርግ የቶቹ ሀገራትን አካባቢዎች የበለጠ ተጋላጭ ናቸው ሲልም ይሄን በማሰብም ጭምር እንዲሆን ነው። አንደኛው ያልተረጋጋ የማሽከርከር እንቅስቃሴ ዲስትራክትድ ድራይቪንግ ብሎ የሚያስቀምጠው ነው። እያሽከረከሩ በጣም ብዙ ነገሮችን የማድረግ ልምድ በጣም እያስተዋልኩ ነው። መንገድ ላይ ስልክ እንዲያዩ አጎንብሰው ማለት ነው፣ ወንዶች ላይ በተለይ ያጎም ሰው እያዩ ከዛ ቆመዋል፣ ወይ መብራት ለቆ ሊሆን ይችላል፣ ወይ የሆነ ይዘግያሉ። ብቻ ከዛ ደግሞ አያዩሽም። አንቺው መስመር ቀይረሽ ልግባ ብትይ ራሱ ሊያዩሽ አይችሉም። ምን አበባ አይኖርም። ልምድ እየመጣ ነው ያስብላል። ስልክ ይዞ ማሽከርከር ያስቀጣል። ግን ያው እንደዚህ በደንብ ጆሮሽ ላይ ምናምን አድርገሽ መታየት አለብሽ መሰለኝ ግን አሁን የቴክስት ሱስ ሞባይላችንን እንደ ብዙ ነገር እንጠቀምት ገንዘብ ትራንስፈር እናደርግበታለን፣ እንቀበልበታለን፣ መልእክት ይገባናል፣ ሶሻል ሚዲያ ያለ ይህ ሁሉ አክቲቪቲ ስላለላከዋለ። አዎ እንዲ እንዲህ አይነት ነገሮች ላይ በተለይ ደግሞ በስራ የተወጠሩ ሰዎች ከሆኑ ይሄ ቴክስት መመላለስ፣ መደዋወል እረፍት ፋታ ላይ ኖራቸው ይችላል። ግን ከህይወት አይበልጥም በቅጽበት ሊያቆም ይችላል ይሄ ሁሉ ነገራችን። አሁን በእኛ ሀገር ሁኔታ ምን ያለው ቆም ብለው፣ ይሄ ሜትር ታክሲ አገልግሎት የሚሰጡ ልጆች አሉ፣ እነሱ ያደርጋሉ፣ ግን እየሄዱም ጥሪ ይቀበላሉ፣ እየሄዱም ጥሪ ይቀበላሉ። እሱም አንዱ ችግር ነው። ስለዚህ ምን ያህል ቢዚ ሊያደርግሽ እንደሚችል እስኪ፣ ያለሽው የቱ ጋር ልምጣ፣ የቱ ጋር ተሻገር ያለሽ አይነት ትኩረትን መሰብሰብ ማለት ነው። ጥሪ መቀበሉ ችግር የለም፣ ግን ይሄ እንደዚህ በደንብ እኮ የማየት ነው፣ ስልኩን ጎንበስ ብለው የማየት እና የሆነ የሚመላለሱት መልስ ይኖራል ወይስ የሚመልሱት ቴክስት ይኖራል እንጂ የሆነ ለተወሰነች ኮ ሰከንድ በተለይ መብራት ያዝ ካደረገች ቆመሽ ከሆነ መመላለሱ ችግር የለውም። በነገርሽ ላይ አሁን በደመ ነፍስ ነው መኪና የሚነዳው የሚል ራሱን ይሄን ዴፊኒሽን ሲያወራ ይሰማውን ሰዋል በደመ ነፍስ ነው ከሆነ ዓመት በኋላ በደመ እንዴት በደመ ነፍስ ይሆናል? አዎ ዝም ብሎ ኢንፎርማል ለሆኑ ተግባቦቶች ደመ ነፍሳችን የመጠቀም አቅማችንን ከፍ ለማድረግ አሰልጣኞች ሽም ይሉሻል። ግን በማስተዋል ከምናደርጋቸው ነገሮች ውስጥ ትልቁ ነው። በማስተዋልም ሆኖ ሌላ ሰው ባለማስተዋሉ ምክንያት አንቺ ላይ አደጋ ይዞ ይመጣል። አስቸጋሪው እኮ አንቺ በማስተዋል ሆነሽ ራሱ ማለት ነው። ስለዚህ እንደ ግባቢያ ቋንቋ ባናደርገው ጥሩ ነው። በቃ እግርሽ የሚታዘዛል ይሄ አፍና እጅ ስንመገብ አይተጣጡም አይደለ? አንቺ ዓይንሽ መመልከት ባይችል መብራት ባይኖር ትበያለሽ። ልክ እንደዛ አድርገው ማሽከርከርን ሲያናንቁ ሰምቻለሁ። ግን አይደለም ነው እውነታው። እሱ አይደለም ለሰከንድ የተወሰደው ትኩረታችን ትልቅ አደጋ ያደርስ ይችላል ነው እውነታው። ያ ነው ግን አንዱ ችግር ደግሞ ያው አዲስ ከዛሬ አደጋ ደርሶብኝ ብኝ ያቅም የሚለው ነው እንደዚህ እያደረኩ አደጋ ደርሶብኝ ያቅም የደረሰባቸውም አንዴ ነው የደረሰባቸው እ ከዛ በኋላ ብዙ ነገር አካላቸው አስረኛው ነው ትልቁን ነገር ማመጣ በሚል መልእክት የለ ነው ዋስትና የለንም አናቅም የትኛው ሰዓት ላይ ምን እንደሚያጋጥመን ስለዚህ፣ ይሄ ያልተረጋጋው ነገር ልምዳችንን እንድናየው ነው። እያሽከረከርን ለምሳሌ ስልክን ቼክ ማድረግ ያልሹ፣ ሬዲዮ የሚቀያየሩ ሰዎች አሉ። እስኪ ይመጣላቸው ቻናሉ። ድንገት ደግሞ ብሉቱዝ አጀስት የሚያደርጉ ሰዎች አሉ። ከስልካቸው ጋር ፍላሽ የሚሰኩ ሰዎች አሉ፣ ሙዚቃ ለማጫወት። ጭነዋቸው ከሚሄዱ ሰዎች ጋር እየተያዩ እያወሩ ሪያክት እያደረጉ የሚነዱ ሰዎች አሉ። ልክ የስብሰባ አዳራሽ ውስጥ እንደተቀመጥን ሆነን ም መጽሐፍ፣ ቦርሳ፣ አልባሳት፣ ቁሳቁስ እያስተካከል ልንሄድ እንችላለን። ለምዶብን እኮ። ይሄ ችግር አለው። ዞር ስትይ ከመቅጽበት የሆነ ነገር ጋር ልትገናኝ ትችያለሽ። ነርቨስ በመሆን ወይም ከመጠን በላይ የማሽከርከር በራስ መተማመን ውስጥ በመሆን ስሜት ይፈጠራል የተባለው በሁለቱም መንገድ ልናደርገው እንችላለን። የማሽከርከር ልምዶ የሌላቸው ወይም የሚፈሩ ሰዎች ነርቭስ በመሆን የሚይዙትን የሚጨብጡትን ሊያጡ ይችላሉ። የሆነ እቃ ቁጭ ብድግ፣ ቦርሳ ትክልክል፣ እቃውን ትክልክል፣ ወንበሩን ወደፊት ወደኋላ ማድረግ፣ ዳሽቦርድ አካባቢ ያሉ ነገሮችን መነካካት ስፖኪ አካባቢ ያሉ ነገሮችን በእጃቸው ነካ ማረግ። በጣም ኦቨር ኮንፊደንስ አለ ነው የሚሉ ሰዎችም ሊያደረጉት ይችላሉ። ነው ሌላኛው፣ ርቀትን ያለመጠበቅ ወይም ከፊት ካለ ተሽከርካሪ ጋር ፊት ለፊት ተሳስሞ መጓዝ ለብዙ ሰዎች እንደ ችግር ሆነ የተመዘገበ ነው። በተለይ ከባድ ተሽከርካሪዎች ካሉ አጠገብሽ፣ አስፈሪ። አሁን ደግሞ በግንባታ ምክንያት ከተማ ውስጥ አሉ በደንብ በተለይ ሲኖ ትራኮች ይንቀሳቀሳሉ። አሁን ቅድም ያለው በጣም የሚረብሹን ልምዶች እያደረግን ስልክ እየነካካን እግራችን ፍሬን ላይ ነው ያለው ወይስ ደግሞ ነዳጅ ላይ ነው? መናበብ እኮ አለብሽ። እሺ፣ ፍሬን ላይ ቢሆን ቢያንስ ብትቆሚ ነው ብትዘገይ ነው። ነዳጅ ላይ ከሆነ ግን ድንገት ወደኋላ የሄደ ሰው አይቻለሁ። አንድ ቀን ሪቨርስ ላይ አርጎ ልክ እንደዚህ ነው ብሎ ጮኸ ሰው። በጣም ከባድ ነው። ደግሞም እንደዚም ሊሆን ይችላል። ወደኋላ የተሳሳቱ ሰዎችን እድል ለመስጠትም ነው ይህ ርቀት መጠበቅ የሚባለው የእኛ መኪና የቱ ድረስ ሄዷል ላናስተውል እንችላለን። የቱ ድረስ ከፊት ለፊት ካለው መኪና ጋር ወይም ክፍተት አልባ ወይም ርቀት አልባ ጉዞ። ትንሽ ክፍተት ከሰጠሽማ መቶ ደርቦ ይገባል። ይሻላል፣ ግፊያ እኮ ነው በቃ መንገድ ላይ የምታዩ ነው። መስመሩን ጠብቆ የሚያሽከረክር ስለሌለ እንደምንም ተሽቀዳድሞ መጥቶ ባገኛት ክፍተት ጠቃ ገፍቶች መግባት ተደርቦ ይመጣል። አሁን በእርግጥ በደም በአነፍናፊ ትራፊክ ፖሊሶች ብዙ ቦታ እየመጡ ነው። ህሊናም ነው ግን አንዱ ነገር በቁጥራችን ልክ ሊኖሩ አይችሉም። እነሱ መስመር ስቶ ድንገት ጥልቅ ማለት እራሱ ያ ክፍተት ምክንያት አለው። በእኔና ከፊት ለፊቴ ካለው መኪና ጋር የሚለው ማሰብ ልክ ነው። ሁሌም ከፊት ለፊት የምናየው የመኪና የኋላ አካል ሊታየን ይገባል። ነው ከፊት ለፊቴ ያለው መኪና የኋላ መብራቱና ሰሌዳውን ማየት አለብኝ ርቀቴን ለማስተካከል። ግን እንደዛ እናድርግም። ብዙዎቻችን ለስህተትም ቢሆን ቦታ ማስቀረት ነው። ቅድም ላልሹ ድንገት ስህተት ሊፈጠር ይችላል፣ ከፊት ያለውም ኋላ ያለውም። ሌላኛው ምክንያት የሌሎች መኪኖች ምልክቶች አለማየት ነው። የእኛንም ተሽከርካሪ ምልክት አለማሳየት አንዱ ችግር ሆኗል። ምልክቶች ያለ ምክንያት አልተሰሩም፣ ለመግባባት ነው። ግን መግባቢያነታቸውን ንቀናል። ጊዜውን የጠበቀ ምልክትም አድርገን አናስባቸውም። መሪ ጠምልለን ጉዞ ከጀመርን በኋላ ፍሬቻ ማሳየት ዋጋ የለው ከኋላ ላለ ወይም ከጎን ላለ ተሽከርካሪ ፍሬቻ ግን እኛ አገር ላይ መግባብ አሳይቼ ነበር አሳይቼ ነበር ይላሉ ሲጋጩ። ፍሬቻ ያበራሽ ቀጥ ብሎ ነው የሚመጣው፣ ጉዳያቸው አይደለም። ብዙ አሽከርካሪዎች መስመር ለመቀየር ፍሬቻ አበራሽ ማለት ከስንት አንድ አሽከርካሪ ነው ቆም የሚልልሽ የሚለቅልሽ ፋታ የሚሰጥሽ አብዛኛው እንደውም ክላክስ ይለቀብሻል አብርተሽ መስመር ልቀይር ስቲ በጣም አስቸጋሪ ነው። የምንግባባበት ንግባባበት አይደለም። አሁን ከባድ ነው። ከዛ ከዛው ጪ እኔ ፍሬቻ ስላሳየው እሱ አይቶኛል ብለሽ መተማመን ውስጥ ማትገቢ አንቺ ነሽ። ወጣኛ ምትሆኚ ተስተካካሪ አንቺ ይችላል። ያው አሳይቻለሁ ብለሽ ብትገቢ ግጭት ነው የሚፈጠረው ግን የተመጠነ ደቂቃ አስቀድመን መስጠት ደግሞ እንዳለብን ማሳየትም አለብን ነው። ለምሳሌ ልቆም ነው ብልሽት ገጥሞኛል ልዞር ነው መስመር ልቀይር ነው። አንዳንድ ተሽከርካሪዎችን አያለው ለሆነ ደቂቃ ድረስ የቀኝ ፍሬቻ እያሳዩ ቀድመውሻል። አንቺ ኮ ከኋላ ነሽ። መቼ ነው ታዲያ ዞር የሚሉት? ስለዚህ አታምኛቸው። ቀጥሎ ማለት ይረሳል ይረሳል። በዛው ድምጽ ም ማይነግራቸው ወደማይዞሩበት አቅጣጫ ራሱ የሚያበሩት ተቃራኒ ሌላው ከገደብ ያለፈ ፍጥነት ነው። ከገደብ ያለፈ ፍጥነት ያው ብዙም አናወራበትም። ከገደብ ያነሰ ፍጥነት ወይም ዝግታን ግን ብዙዎቻችን አናስተውልም። ይህ እንደ ኤሊ አንቆ መሪውን የሆነ ወክ ለማጅ ሊሆን ይችላል። ለማጅ መኪናው ሁኔታ እየለመድኩ ነው የሚሉ በጉላ የተጻፈባቸው አይቻለሁም። ሰዎች ማስተያየት ያደረጉልሻል። ሰዎችም ማስተያየት ያደረጉልሻል። ታገሱኝ ወይም እድል ስጡኝ ነው፣ እንዳይጮሁብሽ ነው። ተሽከርክ በጣም በፍጥነት የምንነዳበት እኮ መንገድ የለም። አሁን የአዲስ አበባ እንቅስቃሴ ከሆነ አደለ? እንደውም አሁን የቦሌው መንገድ በጣም ይመቻል። እስከ ሀምሳ ተብሎ ተገድቧል። እሱ እንጂ እሱ ደግሞ ቢለቀቅ ኖሮ በጣም ፍጥነት ይኖር ነበር። አሁን ብዙ አደጋዎችን ስንሰማ፣ ሳላስበው መቶ ሀያ ላይ ገብቶ ነበረ። አይደረግ ከከተማ ውጭ ሰሞኑን የደረሰ አንድ አደጋ ራሱ የሰማሁት ከመቶ ሀያ በላይ ሆኖ ነበር። ዳሽቦርዳቸውን ቼክ አላደረጉ አንዳንድ ተሽከርካሪዎች ምልክት ይሰጡሻል። እየፈጠንክ ነው ይሄ የሆነ ነገር ሲያልፍ ምልክት እንዲሰጥሽ ማድረግ ይቻላል። ግን አሁን ተሽከርካሪውን ከሚያጋጥመው ሁኔታ ጋር ገምተን ልቆጣጠረው እችላለሁ የሆነ ነገር ቢያጋጥም ራሱ ልቆጣጠር የምችለው ነገር ነው የምንለው ነገር ላይ ሊሰማን ይገባል ነው ለምሳሌ ሰው እንስሳት በመሀል ሊገባ ይችላል። ከአቅም ሌላ አገር ላይ እኛ ስንን ለማመድ እራሱ በጣም ቀስ ብለን አይደል መኪና እየነዳን የምንለማመደው። አብዛኛው ሰው ከተማ ውስጥ ነው የሚለማመደው እጁን የሚፈታው እንጂ መንጃ ፍቃድ ትምህርት ቤቶች ውስጥ በጣም ቀስ ብሎ ነው አብዛኛው ሰው የሚነዳው፣ በፍጥነት በማሽከርከር አልተማርም። ውጭ ሀገር ግን ሀይዌይ ላይ በፍጥነት ማሽከርከር ነው አንዱ ትምህርታቸው። በቃ በደንብ በፍጥነት ማሽከርከር አለብሽ በቃ ስለዚህ እንደዚህ አይነት መንገድ ላይ የማሽከርከር እድል ቢሰጥሽ ራሱ ያ ኒያው ፎቤ አለብኝ፣ በጣም ነው ፈራው። ምክንያቱም አይ የልምድ ውጤት ነው። አሁን እኛ ጋር ሽው ብሎ የሚያልፍ መኪና የለም። ብዙ ብዙ ከተማ ውስጥ እንደዚህ አይነት መንገድም የለም። ከተማ ውስጥ ወጣ ስንል ለምሳሌ የደብረ ዘይት መንገድን ብታይ አሉ እንደዚህ እንደውም ትፈሪያለሽ። ለምን እንደ መጀመሪያ አካባቢ ታዲያ ፍጥነት መንገድ ላይ ብዙ አደጋ ነበር። አዎ፣ የቴክኒክ ችግርም ያለባቸው የብቃት ችግርም አብረው የሚሄዱ ናቸው። በነገራችን ላይ መፍጠን ይቻላል ስለተባለ ብቻ እንዲ ከንፍ ማድረግ አይቻልም። አስተካክሎ ጎማውን ያልቀየረ በትክክል ዘይቱን ቴክኒኩን ቼክ ያላደረገ መኪና በመቶ ሀያ በራለው ቢል አደጋ ነው የሚሆነው። የተባለው ደግሞ ስለፈራሁ ደግሞ ዝግ ብዬ ነው ከተፈቀደው መጠን በታች ስትይ ደግሞ እየበረረ የሚመጣ መኪና ጉድ ሊያደረግሽ ነው። ብዙም ነገር እሱ ነው። ግን ይሄ የፍጥነት ፍርሃትሽን ራሱ እንድትጋፈጭ የሚያደርግ ልምምድ አልነበረሽም ወይም ኤክስፔሪየንስ የለንም እንዲሁም ቀስ ብሎ የመንዳት ነገር ነው። አሁን ከተማ ላይ ለሚያሽከረክድ ሰው ከተማዎች፣ እንደተባለው የፍጥነት አንዳንድ የፍጥነት መንገዶች ላይ ብዙ የተመላለሱ ሰዎች በደንብ ስፒድን ኢንጆይ ሊያደረጉት ይችላሉ። እንዲሁም በፍጥነት መንዳትን ደስ ብላቸው የሚያሽከረክሩት ሊሆን ይችላል። እንደዛም ሆኖ ግን ፍጥነት ሁሌ የሚበረታታ አደለም። መሀል ላይ ድንገት የሚረብሽ ነገር ቢመጣ አደጋው ከፍ እኮ ስለሚል ነው። አደጋው ከፍ ይላል ነው በቃ። የአደጋን መጠንም እኮ ማሳነስ ትልቅ ነገር ነው። አደጋው አይድረስ ሳይሆን ከቁጥጥር ውጪ የሆነ ነገር ቢመጣ ይችላል። የመኪኖቹ ራሱ ሁኔታ ዘመናዊነታቸው አይደል፣ የቴክኒክ ብቃታቸው ይሄ ሁሉ ይወስነዋል በፍጥነት ለመጓዝ ሌላኛው የፓርኪንግ ክስተቶች ናቸው። ብዙ አደጋ የተመዘገበባቸው ዓለማችን ላይ ከሌሎች ተሽከርካሪዎች ጋር በጣም አቀራርቦ ማቆም፣ መስመር ያልጠበቀ አቋቋም፣ ወደ ኋላ መውጣት የማይመችበት ቦታ ፊትን አዙሮ መቆም እንደ ስህተት እና አደጋ የፈጠሩ ናቸው የተባለላቸው። ለምሳሌ ሪቨርስ ፓርኪንግ ይሉታል እነሱ። ስናቆም አወጣጣችንን አስበን ካልሆነ ሁልጊዜ ለአደጋ የተጋለጠናል። እንበልና ወደኋላ ሲወጣ የሚጠብብንና እርግጠኛ ማንሆን ከሆነ መጀመሪያ ስንገባ ወደፊት አድርገ ነው ብናቆመው ይመረጣል ነው። ቁልቁለት ላይ ፊት አዙሮ መቆም ለአደጋ ራስን እንደመጋበዝ ነው። ዳገት ላይም በተቃራኒው እንደዛ አድርጎ ማቆም፣ ብዙ እንደዛ አይነት አደጋዎች ተከስተዋል። ሳር ቤት አካባቢ ያስታውሳለሁ። ወደ ቫቲካን መውረጃ ቁልቁለት ነውና ፓርክ አድርጓል ነው የተባለው ግን የእጅ ማርሽ በደንብ አላነሳም ሪቨርስ ላይ ነው ሪቨርስ ማለት ወደ መንደርደሪያውን ቁልቁለት አድርገሽ ማቆም ማለት ነው ራሱ ቁልቁለቱ ዝም ብሎ መኪናው ወደ ታች እንዲንደረደር ግፊት የሚሰጠው ነው አንቺ ወደ ዳገቱ አድርገሽ ብታቆሚ ይመረጣል መኪናውን ለዛውም ከባድ መኪናው ውሀ የጫነ ብዙ አደጋ ነው ያደረሰው እና እንደዚህ አይነት ዘግናኝ ነገሮች አሉ። የምናደርጋቸው ነገሮች ምን ይዘው ሊመጡ ይችላሉ የሚለውን ማሰብ አስፈላጊ ነው። እይታን የሚጋርድ አይነት መኪና አቋቋም ከፓርኪንግ ጋር አንዱ። ብዙ ሰዎች ከፓርኪንግ እኮ ስነሳ ነው አደጋ ያደረስኩት ይላሉ። እንስሳት ተኝታ ይሆናል፣ ህጻናት ልጆች ከስር ሆኖ ሊሆን ይችላል። እኔ እንደዚሁ ፓርኪንግ ላይ የቆመ መኪና ትልቅ ሴት የገጨ አይቻልም። በጣም በቃ አስደንጋጭ አደጋ። ወደ ኋላ ወጥቶ ወደ ኋላ አድርጎ ሊወጣ ነው አላየም። ከኋላው እንደቆሙ ሴትዮዋና ትራንስፖርት ለመጠበቅ ይመስለኛል ተገጩ ማለት ነው። ልክ እንደዚህ ከኋላ ሁልጊዜ ከደቂቃ በኋላ እቃ፣ ሰው እንቅስቃሴ ሊኖረው ይችላል የሚለውን ማሰብ ያስፈልጋል። ሌላው ችግር አሁን መኪና ወደ ኋላ እየሄደ ሰው ራሱ ዞር አይልም ማለት ሁሉን ነገር አሽከርካሪውን ኃላፊነት የመስጠት ነገር አለ። አሽከርካሪው አንቺ ከተገጨሽ በኋላ ወይ ሊታሰር ይችላል ወይ የገንዘብ ወጪ ኪሳራ ሊኖርበት ይችላል። አንቺ እየተጎዳሽ ያለሽ ሰው፣ ስለዚህ ለራሱ ማሰብ አለበት። ሁሌ አሽከርካሪ ላይ ኃላፊነት መስጠት ትክክል አይደለም። የማሽከርከር ወይም ይሄ መንገድ ደህንነት ትምህርቶች እንደ ቅንጦት መታየት የለባቸውም። ሌላው ቢቀር ለምሳሌ ፍሬን በመያዝና ፍሬን በመልቀቅ መካከል ያሉ ሰከንዶች ምን ይፈልጋሉ የሚለውን የሚያስበው ማን ነው? አሽከርካሪ ለአሽከርካሪ ነው የሚግባባው አይደል? ኢቨን የመኪና አይነቶችን ዘርዝረው ይሄ መኪና ሲሆን እንዲህ ነው ትባባ ያለሽ እግረኛ እና ተሽከርካሪ ሊግባባ አይችልም በሌላው ዓለም ግን አንዴ አሽከርካሪ ስትሆኚ አንዴ እግረኛ ነሽ ምንም ችግር የለውም ምንድነው መኪና ማሽከርከር ክህሎት እንደ ቅንጦት የምናወራው ነገር አይደለም ስለዚህ ትግባቢ ያለሽ አንድ ሰው የቱን ደቂቃ ቢይዝለት ነው አልፎኝ የሚሄደው የቱን ደቂቃ ቢሰጠው ነው ተሻግሮ የሚጨርሰው የሚለውን መግባባት እንግዲህ ትልቁ ክህሎት ነው። ሌላው የትራፊክ መብራቶችን መዘንጋት ነው። አለማወቅ አይደል፣ መዘንጋት ነው። ቀላል መግባቢያ ምልክቶች ናቸው። ዓለም ላይ ግን ዓለም ላይ በጣም አሰቃቂ አደጋ ያጋጠመው የትራፊክ መብራቶችን ባለማክበር ነው። ዝንጉን ሆነባቸውና አደጋው ትልቅ ሊሆን ይችላል። ቀይ መብራት፣ ቢጫ፣ አረንጓዴ የምንላቸው ለእግረኞች የሚሰጡ የመሻገሪያ እድሎች ናቸው ወይም ምልክቶች ናቸው። የተለያዩ ቦታዎች ላይ ምልክቶቹ ይደረጋሉ። ለምሳሌ በርካታ መስመሮችን ማቋረጫ ቦታዎች ላይ ያሉ ምልክቶችን መዘንጋት አደጋው ትልቅ ነው። ለመገንጠል ብቻ የሚፈቅዱ ምልክቶች፣ ፍጥነት ለማቀዝቀዝ ብቻ የሚፈቅዱልን ምልክቶችን እነሱን አዛብተናል ወይ ነው። ሌላው የጎንና የውስጥ መስታወቶችን ጥቅም መዘንጋትና በአግባቡ አለማድረግ አንዳንዶቹ ላይኖራቸውም ይችላል። የውስጥ መስታወት የሚሰጠን መልእክትና ስፖኪዮ ግራና ቀኝ እኩል አይሆንም። ሶስቱንም አናቦ ደግሞ የሚጠቀም ሰው የበለጠ አካባቢውን የመቆጣጠር እድላለሁ ለነገሮች ያለንን ቅርበትና ርቀት በትክክል ትርጉም ባለመስጠት ራሱ ሰዎች ወይም ደግሞ ነገሮች በጎን በፊት ለፊት እና ከኋላ አሉ ወይ የሚለውን መረጃ ሳንቀበል ስንቀር እነኚህ መረዳታችንን የሚለውጡብን ስለሚሆኑ ለስህተት የሚያጋልጡ ናቸው ነው። ልዩ የማሽከርከር ክህሎትና ልምድ አለኝ በማለት የሚደረጉ ኦቨር አክቶች ወይም ያልተፈለጉ እንቅስቃሴዎች ተግባሮችም እንደዛው ለብዙ አለማችን ላይ ለሚከሰቱ አደጋዎች ምክንያት ናቸው ተብለዋል። መሪን በሁለት እጅ አለመያዝ፣ መሪን ከናካቴው ለቆ ማሽከርከር በወንበር ላይ በጣም ተለጥጦ ማውራት ወይም ተለጥጦ እየነዱ መሄድ፣ መሪሽ አለ። እንደገና በእግራችን የምንነካካቸው ቁልፍ ነገሮች አሉ። ፍሬንና ነዳጅ በእግራችን እንዲርቁን የማድረግና ቶሎ እርምጃ እንዳንወስድ የማድረግ አቅም አለው። መልእክት እየተጻጻፉ መጓዝ፣ ሌሎች ስራዎችን እየከወኑ መጓዝ፣ እየበሉ እየጠጡ እያነበቡ የሆነ ትዕይንትን እያዩ ሌላው ምክንያት ስናሽከረክር ትክክለኛ መስመራችን ላይ ያለ መሆን ልምድ፣ ይሄ ሌን የሚሉት ነገር ነው። ለምሳሌ ቀጥሎ ባለው መታጠፊያ መግባት እያለብኝ እኔ ያለሁት ግን በሶስተኛው ጥግ መስመር ላይ ነው። በሶስተኛው ጥግ መስመር ላይ ሆኜ እዛ ጋር ታጣፊ ነኝ እባክህ እያሉ እጅ እያው ለበለቡ ሽብር መፍጠር ለክራውድድ መፈጠር ሌሎች ሰዎች በፍጥነት አልፈው ለመሄድ ሲመጡ እኛን ገጭታው እንዲያልፉ ያልተገባ ኮሚኒኬሽን እንዲኖረን ምክንያት ነው። በአጭር ርቀት ሁለት መስመሮችን በድንገት በችኮላ ለማለት የተደረጉ ጥረቶች ዘግናኝ አደጋዎችን ፈጥረዋል። የመንገዱ ጠርዝ ላይ ወይም ደግሞ በስተቀኝ መጓዝ በስተግራ መሆን እያለብኝ መሀል ላይ ሆኜ ግራ መጋባት ስለዚህ እያሰብን ነው እያንዳንዱ ሌን የሚከተለን የሚለውን እንድናይ ያደርጋል። በመሀል ነው መጓዝ ያለብኝ ስንል የት ለመሄድ ስለፈለግን ነው። በስተቀኝ ነው በስተግራ የሚለው ምክንያት አለው ነው። ሌላው ችኮላ፣ ብስጭት፣ ድንጋጤ ሌሎች አሽከርካሪዎችን በማሳሳት አደጋ ልንፈጥር የምንችልባቸው የእኛ ባህሪያቶች ናቸው ተብለው ተቀምጠዋል። ከባህሪ ጋር በተገናኘ ግን አንዱ ምክንያት ተደርጎ በትልቁ የተቀመጠው የመዋከብ ባህሪ ነው። ሲትቤልት አለማድረግ ወይም እየነዱ ሲትቤልት ቤልት ለማድረግ መሞከር፣ መቀመጫን ማስተካከል፣ እየነዱ ወንበር አለማስተካከል፣ የተሽከርካሪ ጎማ ደህንነትን አለማየት። አሁን እኛ ሀገር ውስጥ ራሱ አሰቃቂ አደጋዎች ደርሰዋል። እንግዲህ ብሎኖች ላልተው፣ ተፈተው በወለቀ ጎማ የመንግስት ከፍተኛ ስራ ኃላፊ ህይወት አልፏል ተብሎ በቅርብ ነው የሰማ ነው፣ እዚሁ ሀገራችን እና የሚያስቆጭ ነገር አለው። ሌላኛው በቁልፍ ሞተር አስነስቶ ወዲያው መነሳት የሆነ ነገር ቼክ ማድረግ እኳ አለብን፣ ድምፁን ቢያንስ ዳሽቦርድ ላይ የሚመጡትን ምልክቶች ለመንገድ ወይም ለጉዞ ዝግጁ ነው፣ ተሽከርካሪውም ዝግጁ ነኝ የሚለውን ማረጋገጥ የምንችልበት ሰከንድ መውሰድ አለብን። ከማሰብ በፊት ተግባር ሲቀድምም ሌላው የሰው ባህሪ ነው። ለአደጋ አጋላጭ የተባለው መሪ ከመጠምዘዙ በኋላ ከጠመዘዙ በኋላ ግራቀኛቸውን የሚያየዋሉ በቃ ጠምዝዘዋል፣ ሄዷል መኪና ብናየው ዋጋ የለውም። መሆን የነበረበት ግራቀኝን አይቼ መሪ መጠምዘዝ ነበረ። አስቤ ነው መወሰን ያለብኝ። ከወሰንኩ በኋላ ማየት ልክ አይደለም፣ ነው ሞገደኝነት ነው። ሌላው መንገዱ ሁሉ የኔ እንዲሆን መፈለግ፣ መሳደብ፣ ሰውን መተቸት፣ ኦቨር አክት ማድረግ፣ በማይፈጠንበት ቦታ መፍጠን፣ ቅድሚያ ለሚሰጣቸው ተሽከርካሪዎች እግረኞችም ቅድሚያ ለመስጠት መንገድ ዘግቶ መቆም ትኩረት የጎደለው ልምድ ደግሞ ሰዎች አሉ። አዎ የሆነ ትዕይንት ብቻ አለ። ይሄ በቃ በመንገደኝነት ውስጥ በጣም ብዙ ባህርያት አሉ። ትኩረት የጎደለው ልምድ ደግሞ የተባለው የሰዎችንና የቁሶችን እንቅስቃሴ አለማጤን፣ ዝም ብሎ መጓዝ፣ ወደፊት ወደፊት ብቻ ቱ ዳይሜንሽን። ስድስት አይን ይኑረን ይል ነበረ የሚያሰለጥነን አስተማሪ። ስድስት አይን ከኋላ ማይን አለ ይላል እና እሱን ማድረግ አስፈላጊ ነው። አዳዲስ ምልክቶችን አለማስተዋል፣ የመኪና ድምፅና ምልክቶችን አለማየት፣ ምን እየሆነ ነው መንገዱ ላይ የሚለውን አለማስተዋል ተብሏል። ንቃትና ኃይል የጎደለው ማሽከርከርም ሌላው ምክንያት ነው። እርቧቸው የሚወጡ ሰዎች አሉ፣ ከቤት መብላት ሲኖርባቸው ሳይበሉ በተለያየ ምክንያት የሚጠሙ ሰዎች አሉ። ስለዚህ የሆነ ውሃ የገዙና መንገድ ላይ እሱን ለመክፈት መከራ የሚየው እየነዱ፣ እረፍት በማጣት ስሜት የሚነዱ በመታመም ውስጥ ሆነው ውሳኔ ለመስጠት አእምሮና አካል ላይታዘዝላቸው ይችላል። ስለዚህ ፍዝዝ ብለው፣ ንቃት ጎሏቸው፣ አቅም ጎሏቸው፣ እይታቸው ቀንሰውባቸው፣ ድምጽ ለመስማት ደንዝዘው ሊያሽከረክሩ ይችላሉ። ሌላው ሱስ ነው። እንድናንቀላፋ የሚያደርጉ ሱሶች አሉ፣ እንድንክለፈለፍ የሚያደርጉ ሱሶች አሉና እሱን ማሰብ ያስፈልጋል። ምን ስንበላ ስንጠጣ፣ ምን እንደምንሆን እናቃለን። ሌላው ስሜትን መቆጣጠር አለመቻል ነው። የበዛ የደስታ ስሜት ውስጥ የሚሆኑ የሚፈነጥዙ፣ ድብት ሀዘን ተጭኗቸው፣ ግራ መጋባት፣ መደንገድ ውስጥ ከሆነ ብንቆም ነው የሚሻለው፣ ወይ የሆነ ጊዜ ብንወስድ ይሻላል። በበዛ ሀሳብ ውስጥ ሆነው መንገዱን መርሳት ሀሳቡ ዋና ስራ ነው። ማሽከርከሩ ተከታይ የሚመስልብን ሰዎች ልንኖር እንችላለን። ድንገተኛ ውሳኔዎችን ሲያስቡ ቶሎ ቶሎ የሚቆሙ እና ቶሎ ቶሎ የሚያደርጉ። ለምሳሌ ድንገት ዳቦ ቤት ቢያዩ ድንገት የሚቆሙ ለመግዛት አላሰቡም ነበር፣ ግን እና መንገዱ ማያመችም ለመቆም ድንገት ስትቆም እንግዲህ ምን ይከተላል? ማሰብ ነው። ድንገት የሆነ ሰው መንገድ ላይ ቢያዩ ድንገት ፍሬን የሚይዙ ሰዎች አሉ ጉዳያቸውን ድንገት በእግረ መንገድ ለመፈጸም ድንገት የሚወስኑ ሰዎች ማለት ነው መጨረሻ ላይ የተቀመጠው ከስህተትና ከሌሎች ለመማር አለመፍቀድ ብዙ ታሪክ ሰምተናል አይደል ግጭት የደረሰባቸው አካል ጉዳት የደረሰባቸው ህይወት ያጠፉ ህይወት ከቤተሰባቸው መሀል ትራፊክ አደጋ የወሰደባቸው የነኚህ ሰዎች ሁሉ ታሪክ በየእለቱ በምናደርገው እንቅስቃሴ ውስጥ አንዱ ታሪክ ሆኖ እኛ ጋ የመምጣት እድላለሁ ስለዚህ ምን ሲሆኑ ምን ሆኑ በቃ ጎማው እኮ ተፈቶ ብሎ ነው እኮ አምልጦ ነው ፍጥነት ላይ ነበርን። ነው አሁን የሰማሁት ታሪክ ነው። ከአንድ ሶስት ሳምንት በፊት በጣም ብዙ ሰዎችን ያሳዘነ አደጋ ነበር። እና እርሙን ባያይ ነው እንግዲህ ያንን ጎማ። በተለይ ደግሞ ከከተማ ወጣ ያለ ረጅም ርቀት ስትነጂ በደንብ በፍጥነት ረግጠሽ የምትነጂባቸው መንገዶች ሲሆኑ ስለጎማ ቅድሚያ ሊሰጠው የሚገባ ነው ለማድረግ ጎማ ቀይረው የነበሩ ሰዎች ብዙ ቼክ ቢያደርጉ ይመረጣል። ቀይረው የነበሩ ማለት ብሎ ናቸው እርግጠኛ ማድረግ እንደዛም፣ የሰማሁት ታሪክ አለ አላልተው እንደ ነገሩ አድርገው ሊሰጡሽ ይችላሉ። እንዲህ ሲሆን መንገድ ላይ እንግዲህ ትልቅ አደጋ የማጋጠም እድል አለው ማለት ነው። ስለዚህ ታሪኮቹን ወደኛ ማምጣት ችሎታንም ለማሻሻል በስነ ምግባርም ለመታነጽ እድል ስለሚሰጡ፣ እሺ ታዛ ነው እየሰማች ያላችሁ ታዛ